ጤና ይስጥልኝ፣ የተከበራችሁና የተወዳችው የኢትዮኒውስ ቤተሰቦች እንደምን አላችሁ? የዕለት ዜና ወጃችን ነው ጀምሯል። አዳዲስና ወቅታዊ መረጃዎችን ማስደመጥ ጀምረናል። በቅድሚያም አረሲናዎች ነግራቸዋል ነው። የተባበሩት መንግሥታት ድርጅት በኢትዮጵያ 10 ሚሊዮን ዜጎች ከፍተኛ ያለውን አደጋ ተደቅኖባቸዋል አላለም። የተመዲዎች ሪፖርት አስቸኳይ የበጀት ድጋፍ ካልተደረገልኝ በኢትዮጵያ በምግብና በመድኃኒት እጦት እንዲሁም በተለያዩ ድጋፎች ጦ ከ10 ሚሊዮን በላይ ዜጎች የሚጎዱበት ሁኔታ ላይ ተጋልጧል ብሏል። በዝርዝር እናያለን በአማራ ክልል ምዕራብ ጎንደር ቋራ ምዕራብ ጎጃም ቡሬና ፍኖተሰላም እንዲሁም ምስራቅ ጎጃም ሞጣና ሌሎች አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ቀጥሏል። በሌላ በኩል በወሎ ቀጠና ራያ ጥሙጋ በግፍ የተገደሉት የሃይማኖት መምህርና ተማሪዎቻቸው ጉዳይ ቁጣ ቀስቅሷል ተብሏል። አዛውንቱ የሃይማኖት መምህርና ተማሪዎቻቸው በዛሬው ዕለት በአገዛዝ ወታደሮች መገደላቸውን ነው ነዋሪዎች የተናገሩት። ዝርዝር አለን። በትግራይ መዲና በመቀለ ከተማ ነዋሪዎች ከወታደራዊ አመራሮች ጋር እየተወያዩ ነው። በውይይቱ ላይ ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ ወይም ጆን መዲድ የተገኙ ሲሆን ጉባኤው ሚዲያዎች እንዳይገቡ ተከልክሎበታል ተብሏል። በሌላ በኩል በትላንትናው ዕለት ከመቀለ ከተማ ነዋሪዎች ጋር የጊዜያዊ አስተዳደሩ አመራር አቶ ጌታቸው ረዳ ውይይት ያደረጉ ሲሆን፣ በዚህ መድረክ ላይ ህወሓት ለመዳን ከፈለገ ድጋሚ ጉባኤ ማካሄድ አለበት ሲሉ ተደምጠዋል። በዚህም ላይ ተጨማሪ አለን። የኬንያ መንግስት ከአብይ አህመድ ጋር በስምምነት በኦሮሞ ነጻነት ጦር ላይ በከፍተው ውጊያ ከፍተኛ የሰብአዊ መብት ጥሰት ፈጽሞ አልተባለም። የኬንያ የሰብአዊ መብት ኮሚሽን በኢትዮጵያ ኬንያ ድንበር የኬንያ መንግስት የከፍተው ውጊያ በንጹሐን ላይ ከፍተኛ ጉዳት አስከትሏል ብሏል። በዚህም ላይ ተጨማሪ አለን። ሱዳን በተባበሩት አረብ ኤምሬት ላይ የዘር ማጥፋት ክስ መስርታለች። ኤምሬት ስለ ፈጥኖ ደራሽ ኃይሉ ድሮንና መሳሪያን በማቅረብ በዜጎች ላይ ጭፍጭፍ አፈጽማለች ማለት ነው ክስ የመሰረተችው። በሌላ በኩል አሜሪካ በሱዳን የትዩ መንግስት መስረታ ጉዳይ አሳስቦኛል ብላለች። በዚህም ላይ ተጨማሪ ያለን ተመልካቾቻችን ወደ ዝርዝሩ አልፋለሁ፣ አብራችሁን እንድትቆዩ ጋብዛለሁ። የተባበሩት መንግስታት ድርጅት በኢትዮጵያ አስር ሚሊዮን ዜጎች ከፍተኛ የህልውን አደጋ ተደቅኖባቸዋል። አለም የተመድ የተመዲዎቻ ሪፖርት አስቸኳይ የበጀት ድጋፍ ካልተደረገልኝ በኢትዮጵያ በምግብና በመድኃኒት እጦት የሚጎዱ ዜጎች ቁጥር ሊያሻቀብ ይችላል ብለዋል። በዋናነት ኦቻ ለኢትዮጵያ የሚያደርገው ድጋፍ ላይ የገንዘብ ጥረት አጋጥሞኛል ምና ያለው የብልጽግና አገዛዝ እንዲያመረት ወደ ውጭ ላኩ የጥይት ምርትን አከፋፍሎ የሚሊዮን ዶላሮች ገቢ ያገኘው እያለ በራሱ ዜጎች ላይ ጦርነትና ችግር ማስፋፋት የቀጠለ ሲሆን ለዜጎች ህይወትና ህልውና ዋጋ የሚሰጥ ባይሆንም አለም ግን ለኢትዮጵያን አስቸኳይ እርዳታውንም ያስፈልጋቸዋል እያለ እየነገረው ነው። አምስት ነጥብ ሦስት ሚሊዮን የሚሆኑ ኢትዮጵያን አስቸኳይ የነፍስ አደን ምግብ ወይም ደግሞ የዕለት ጉርስ ያስፈልጋቸዋል የተባለ ሲሆን አራት ነጥብ ሰባት ሚሊዮን የሚሆኑት ደግሞ መድኃኒትን ጨምሮ ለህልውናቸው አስፈላጊ የሆኑ በርካታ ድጋፎች ያስፈልጓቸዋል ብሏን የተመድ አዲስ ሪፖርት። በተመደ ሪፖርት አሁን ጦርነትና ግጭት እንዲሁም ሰው ሰራሽና ተፈጥሯዊ ችግሮች በሀገሪቱ የሰሜንና ሰሜን ምስራቅ ክፍል ያሉ ዜጎችን በህይወትና በሞት መካከል እንዲኖሩ አድርጓቸዋል ያለው የተባበሩት መንግስታት ድርጅት የእርዳታ ማስተባበሪያ ቢሮ ኦቻም በኢትዮጵያ ውስጥ እነዚህን አስር ሚሊዮን ዜጎች ህይወት ለማትረፍ ለሚያደርገው ድጋፍ ከፍተኛ የበጀት እጥረት አጋጥሞኛል ብሏል። ለእነዚህ የኢትዮጵያውያን የህይወት አድን ስራ ለመስራት በዚህ የፈረንጆች ዓመት ሁለት ቢሊዮን ዶላር በጀት መያዙን የጠቀሰው ኦቻም ከዚህም ውስጥ ከግማሽ በላይ አግኝቻለሁ ያለ ሲሆን አሁንም ግን 496 ሚሊዮን ዶላር ማግኘት አለብኝ ብሏል። በተለይም በአማራና በምዕራብ ኦሮሚያ ክፍሎች እየተካሄደ ያለው ጦርነት በዚህ ዓመት የሀገሪቱን የሰብዊ ሁኔታ የክፍ አድርጎታል። የሚለው ኦቻ በዚህም በተጨማሪ የአየር ንብረት ለውጥ የተከስተው የወረርሽኝ በሽታ፣ ጎርፍ፣ የመሬት መንሸራተት፣ ድርቅና ሌሎች ተፈጥሮ አደጋዎች እርዳታ ጠባቂዎችን አብዝቷል ብሏል። ኦቻ በአፋርና ኦሮሚያ ክልሎች መሃል ባለፉት ወራት 232 የመሬት መንቀጥቀጦች መከሰታቸውን የጠቀሰ ሲሆን ይህም አዲስ ሰብአዊ ቀውስ ወልዷል ነው የሚለው ተረጂዎችም አስቸኳይ ድጋፍ ያስፈልጋቸዋል ብሏል ምንም እንኳን አገሪቱን በበላይነት እየመራው ነው የሚለው የብልጽግና መንግስት አገዛዝ ጦርነት ዋና ፕሮጀክቱ አድርጎ የሚንቀሳቀስ ከመሆኑም በላይ የኢትዮጵያ ህይወትን የሚያሳስባቸዋል ተብሎ ባይታሰብም የሀገሪቱ መንግስት አማራጮች ተግባራዊ ማድረግ የሚችልበት ሁኔታ ቢኖርና ለኦቻም አጠቃላይ ድጋፎችን ማገኘት የሚቻልበት ዓለም አቀፍ ሁኔታ ቢፈጠር ኦቻ ፍላጎት አለኝ ብሏል ኦቻ እነዚህ ሁኔታዎች ውስጥ በመነሳት ለኢትዮጵያ የሚያደርገው ሰፋዊ ድጋፍ አስቸኳይና ህይወት አድን በመሆኑ የበጀት ድጋፍ እንዲደረግለት ትላንት በወጣው መግለጫ የተለያዩ ዓለም አቀፍ ተቋማትን ጠይቋል። በአማራ ክልል ምዕራብ ጎንደር ቋራም ምዕራብ ጎጃም ቡሬና ፍኖተ ሰላም እንዲሁም በምስራቅ ጎጃም ሞጣና ሌሎች አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ቀጥሏል። በሌላ በኩል በወሎ ቀጠና ራያ ጥሙጋ በግፍ የተገደሉት የሃይማኖት መምህርና ተማሪዎቻቸው ጉዳይ ቁጣ ቀስቅሷል ተብሏል። አዛውንቱ የሃይማኖት መምህር እና ተማሪዎቻቸው በዛሬው እለት በአገዛዝ ወታደሮች መገደላቸውን ነው ነዋሪዎች የተናገሩት። በክልሉ ጎንደር ቀጠና ትላንትና ከፍተኛ ወታደራዊ ጉዳት የተመዘገበበት ውጊያ መደረጉ ለማወቅ ተችሏል። ጎንደር ዞን ቋራ ወረዳ በአገዛዙ ጦርና ፋኖ ኃይሎች መካከል በተደረገው በዚህ ውጊያ ስልሳ አገዛዙ ወታደሮች ሲገደሉ በርካቶች ደግሞ ቆስለዋል ሲሉ የፋኖ ኃይሎች የመረጃ ምንጮች አስታውቀዋል። በኢትዮ ሱዳን ድንበር ቀጠና በሚገኙ የቋራና መተማ ወረዳዎች በከባድ መሳሪያ ታግዞ የሚደረጉ ውጊያዎች ቀጥለው በትላንትና ውጊያ አገዛዙ ከፍተኛ ጉዳት ማስተናገዱን የታወቀው የፋኖ ኃይሎች በውጊያ ወቅት በርካታ የጦር መሳሪያዎችን መማረካቸው ሲገለጽ ለአካባቢው ትራንስፖርት ምቹ ነው በሚል በትራክተርና ተሽከርካሪ ተጭኖ ወደ ውጊያ ቀጠናም ሊቀ ሲቀርብ የነበረ የአገዛዝ ጦር መሳሪያ ሙሉ ለሙሉ በፋኖ ኃይሎች እጅ ገብቷል ተብሏል። ውጊያው በቋራ ወረዳ አልጣሽ ብሔራዊ ፓርክ ዙሪያ የተደረገ ነበር የሚሉት የፋኖ የመረጃ ምንጫዎች የአገዛዝ ጦር ከውጊያ የተረፈውን ኃይል ይዞ ወደ ገለጎ ከተማ ሸሽቷል ብለዋል። ከሁለት ቀናት በፊት በቋራ ገለጎ ቀጠና አገዛዝ የድሮን ጥቃት ፈጽሟል። አራት ንጹሐን መገደላቸውን ከአካባቢ ያገኝነው መረጃ ያመለክታል። ይህ ኢትዮጵያና ሱዳን የሚዋሰኑበት የቋራና መተማ ቀጠና የተከፈለው ሁሉ ተከፍሎ ከፋኖ ነጻ መሆን አለበት በሚል የአገዛዝ ሲያዝ ጦሩ የሰሜን ምዕራብ ዕዝ አዛዥ ሌተናል ጄኔራል ብራውን በቀለም የሚመራው ጦር ከፍተኛ ዘመቻ ከፍቶ የሚገኝ ቢሆንም ዛሬም ግን የፋኖ ኃይሎች በቀጠናው የበላይነት እንደያዙ እንደሚገኙ ከአካባቢው የሚወጡ ወታደራዊ መረጃዎች ያመላክታሉ። በተመሳሳይ በምዕራብ ጎጃም ዞንቡሬም ወንበርማና ፍኖ ሰላም ቀጠናዎች ትላንትና እና ዛሬም ከባድ ውጊያ እየተደረገባቸው እንደሚገኝ የአካባቢ መረጃ ምንጮች አመላክተዋል። በተለይም በቡሬ ወንበርማ ቀጠና አንበር ፍሬና አየው አካባቢ ከባድ ውጊያ መድረጉ ታውቋል። ከሁዲት ከተማ ቅርብ ርቀት በምትገኘው አንበር ላሊበላ ገዳም ከውጊያ ጋር ምንም አይነት ግንነት ያልነበራቸው የገዳሙ ንብረት ክፍል ኃላፊ የሆኑት አባ ገብረ ማርያምና ሁለት ሌሎች ንጹሐን በወታደሮች መገደላቸውን የአካባቢ የመረጃ ምንጮች ለኢትዮ ኒውስ ተናግረዋል። በተያያዘም ከፍነት ሰላም ቅርብ ርቀት ወደምትገኘው ማክሰኝት አካባቢ የተንቀሳቀሰው ያገዛዙ ጦር ከፋኖ ኃይሎች ከባድ ጉዳት ያስከተለ የአጸፋ ጥቃት ተከፍቶበታል ሲሉም የአካባቢ የመረጃ ምንጮች ተናግረዋል። በአካባቢው ትላንት አስር ሰዓት የተቀሰቀሰው ውጊያ እስከ ምሽት ከቀጠለ በኋላ ጋብ ብሎ የነበረ ቢሆንም ዛሬ እንደገና ገርሽቶ በከባድ መሳሪያ የታገዘ ውጊያ እየተደረገ ይገኛል ተብለዋል። በዚህ ውጊያ የፋኖ ኃይሎች በርካታ የቡድንና የነፍስ ወከፍ መሳሪያዎች ማረካቸው እንዲሁም የአገዛዝ ጦር ላይ ከፍተኛ ሰብዓዊ ኪሳራ ጋር ማረሳቸው ሌትዮን ስተናግረዋል። በምስራቅ ጎጃም ዞን ሞጣ ከተማ ዙሪያ በሚገኙ ሰዴ ወረዳ አይጣፋ ዘር እንዲሁም በጎንጅ ቆልላ ወረዳ ገረገራ አካባቢ ዛሬ ውጊያ እየተደረገ እንደሚገኝ የአካባቢ መረጃ ምንጮች አስታውቀዋል። በሌላ በኩል በሰሜን ሸዋ ምንጃር ሸንኩራ ወረዳ አውራ ጎዳና ቀበሌ ፋኖ ኃይሎች በአገዛዙ ኃይል ላይ ጥቃት መፈጸማቸውን አስታውቀዋል። በጥቃቱ በአካባቢው ሲንቀሳቀሱ የነበሩ የኦሮሚያ ክልል የጸጥታ አባላት ትግር ለዋን የተባለው የአገዛዙ ጦር አባላት የካቲት 27 2017 ዓ ም ከጠዋቱ 12 ሰዓት ገድማ ጀምሮ ጋሜና ጉቢሳ የተባሉ አካባቢዎች ንጹሐንን በማነታቸው ለማፈናቀል ሲንቀሳቀሱ ነው ጥቃቱ የተፈጸመው ሲሉ የፋኖ ኃይሎች አስታውቀዋል። በዚህም ጥቃት በርካታ የጦር መሳሪያዎች ማረካቸውን የሚገልጹት የፋኖ ኃይሎች ከጥቃቱ በኋላ አገዛዙ ታንክን ጨምሮ ከባድ መሳሪያዎች ታግዞ ከምንጃራ ርቲ እንዲሁም ከሞጆ ጦር በማንቀሳቀስ ወደ መልካጀሉ ፋኖ ላይ የአጸፋ ጥቃት ለመክፈት ከበባ ሊያደርግ ሞክሮ ነበር ብሏል። በሌላ በኩል በወሎ ቀጠና ራያ ጥሙጋባ አግዛዝ ወታደሩ ተፈጸመ የተባለው የሃይማኖት መምህርና ተማሪዎቻቸው ግድያ በአካባቢው ቁጣ መቀስቀሱ ተሰምተዋል። ዛሬ ንጋት ላይ ራያ ጥሙጋ የኪዳነ ምህረት ቤተክርስቲያን አገልጋይ እና የአብነት ትምህርት አስተማሪ የነበሩት የኔታ ገብረ መድን እና ሶስት ተማሪዎቻቸው በአገዛዝ ወታደሮች እንደተገደሉ የአካባቢ መረጃ ምንጮች ለኢትዮ ኒውስ አረጋግጠዋል። መርጌታ ገብረ መድን አይነ ስውርና በእድሜም አዛውንት ነበሩ። የምልቲ አካባቢ ነዋሪዎች እኔ በአካባቢው አንቱ የተባሉ የተከበሩ አባት ከተማሪዎቻቸው ጋር መግደል ከፍተኛ ጭካኔ ነው ሲሉ ቁጣቸውን እየገለጹ ይገኛሉ። የሃይማኖት መምህሩና ሶስት ተማሪዎቻቸው የተገደሉት በወታደሮቻቸው የጎዳና ምረት ቤተክርስቲያን አካባቢ ነው ያሉት ነዋሪዎቹ ሌሎች የቆሰሉ ተማሪዎች አሉ ሲሉም ተናግረዋል። በርካቶች ደግሞ ከግድያው ለማምለጥ በሚል ሸሽተው የት እንደገቡ አይታወቅም ብለዋል። የግድያው ምክንያት ምን እንደሆነ የጠየቅናቸው አንድ የጥሙጋ ነዋሪ አላውቅም፣ ከፋኖ ጋር ተባብራቸዋል የሚሏቸው መሰለኝ ሲሉ ተናግረዋል። አክለውም ምን አባት ለብዙ ዓመታት በዚህ ቦታ አስተምረዋል። የተከበሩና የምንወዳቸው አባት ነበሩ። በተፈጽማቸው ግድያ አዝነናል ብለዋል። አገዛዙ በአማራ ክልል ጦርነት ካወጀ ጊዜ ጀምሮ በርካታ የሀይማኖት አባቶችን የአብነት ተማሪዎች ሰራዊቶችና ዲያቆናትን ፋኖን ትደግፋላችሁ በሚል በግፍ መግደሉ በተደጋጋሚ የወጡ ሪፖርቶች አጋልጠዋል። ላብነት በአዴጥ በደብረ ታቦር በባህር ዳር በደብረ ማርቆስ በብራቃት ገብርኤልና በሌሎች አካባቢዎች በሃይማኖት መምህራንና ተማሪዎች ላይ የተፈጸሙ ግድያዎችን መጥቀስ በቂ ይሆናል። በትግራይ ክልል መዲና የመቀለ ከተማ ነዋሪዎች ከወታደራዊ አመራሮች ጋር እየተወያዩ ነው። በውይይቱ ላይ ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ ወይም ጆን መዲድ የተገኙ ሲሆን፣ ጉባኤው ሚዲያዎች እንዳይገቡ ተከልክሎበታል ተብሏል። በሌላ በኩል በትላንትናው ዕለት ከመቀለ ከተማ ነዋሪዎች ጋር የጊዜያዊ አስተዳደሩ አመራር የነበሩት አቶ ጌታቸው ረዳ የተወያዩ ሲሆን፣ በዚህ መድረክ ላይ ህወሓት ለመዳን ከፈለገ ድጋሚ ጉባኤ ማካሄድ አለበት ሲሉ አቶ ጌታቸው ረዳ ተናግረዋል። በተለያዩ የፖለቲካ ትኩሳቶች የተወጠረው የትግራይ ክልል አጠቃላይ ሁኔታ አሁንም አነጋጋሪ ጉዳዮችን እያስተናገደ ነው። ከሰሞኑ የህዝብ የሚባሉ መድረኮች በሁሉም የፖለቲካ ኃይሎች እየተጠሩ መደረግ ጀምረዋል። ወታደራዊ አመራሮቹ የሚጠሯቸው መድረኮችም ጀምረዋል። በተለይም የትግራይ ሰራዊት አዛዥ ጀነራል ታደሰ ወረደ በተለያዩ የትግራይ ክልል ከተሞች እየተዘዋወሩ ከህዝቡ ጋር እየተወያዩ ይገኛሉ። በትናንትናው ሁለትም ጀነራሉ ከህዝቡ ጋር ውይይት ያደርጉ ሲሆን ከፎቶ በስተቀር ለሚዲያ ዝግ ነበር ተብሏል። ጉባኤያቸው ዛሬም፣ ባለፈው ረቡዕ ጀምሮ የተቋረጠው የህዝብ መድረክ ጉባኤ በመቀሌ እየተካሄደ ውሏል። ጉባኤው ከሰላሳ ሶስት ጣቢያዎች የተውጣጡ የመቀሌ ከተማ ነዋሪዎችን ያሳተፈ ነው የተባለ ሲሆን ጉባኤውን የመሩትና ውይይቱን እያደረጉት ሜጀር ጀነራል ዮሀንስ ወልድ ጊዮርጊስ ወይም ጆን መዲድ ናቸው። ጀነራሉ ባለፈው ረቡዕ ጉባኤው ለዛሬ አርብ ቀጥለው የበተኑ ሲሆን ዛሬ በርከት ያለ የህዝብ በአዳራሽ ተገኝቶ ውይይት አድርገዋል። ድረቅ ላይ ለዘገባ የተገኙ ሚዲያዎች እንዲወጡ የተደረጉ ሲሆን በዋናነት ግን በጉባኤው ውይይት የሚደረግባቸው ጉዳዮች አራት መሆናቸውን ሰምተናል። አንደኛው ባለፈው ነሐሴ ወር በህወሓት ጉባኤ የተወሰነው ውሳኔ ለመፈጸም ሲሆን ሁለተኛው ከዚህ በፊት በህዝብ ኮንፈረንስ የተወሰነው ውሳኔ ይፈጸም፣ ሶስተኛው ደግሞ የትግራይ ወታደራዊ የወሰኑት ውሳኔ ይፈጸም የሚልና የኢፈርት አስተዳደርና ባለቤትነት የተወሰነበት ውሳኔ ይፈጸምልን የሚሉ ጉዳዮች ናቸው ተብለ በዚህ መድረክ ላይ ውይይት የሚካሄደው በእነዚህ ጉዳዮች ላይ ነው ይባል እንጂ አራቱም ነጥቦች ውሳኔ ግን ክልሉን የእነ ዶክተር ደብረጽዮን ህዋት ቡድን ሙሉ በሙሉ እንዲቆጣጠር የሚያመቻችና የሚያስችል ነው ተብሏ አቶ ጌታቸው ረዳ የመሩት የጊዜው አስተዳደርም ከነ ዶክተር ደብረጽዮን ቡድን የገጠመውን የቅቡልነት ችግር ለመፍታት ራሱን ህዋት ማስተካከል አለበት እያለ ይገኛል። በትላንትናው እለትም ህዋት ለመዳን ከፈለገ ድጋሚ ጉባኤ ማካሄዱ ይኖርበታል ያሉት አቶ ጌታቸው ረዳ ናቸው። አቶ ጌታቸው ረዳ የመሩት ጊዜዊ መስተዳድር በክልሉ በርካታ ጉባኤዎች በተለያዩ አደራጅቶች እያካሄደ ሲሆን ተመቀለ ከተማ ከሰባቱን ክፍለ ከተሞች የተውጣጡ ወጣቶችና የአስተዳደሩ አመራሮች ናቸው የተባሉ የጊዜ አስተዳደሩ አካል የሆኑ ሰዎች ከአቶ ጌታቸው ረዳ ጋር ትላንት ውይይት አካሂደዋል። የከተማዋ የነዋሪዎች አገልግሎት ማግኘት አለመቻላቸው ተገልጿል የተባለበት በዚህ መድረክ ጊዜ አስተዳደሩ ላይ ከፍተኛ ወቀሳ ተሰንዝሯል የተባለ ጊዜ አስተዳደሩ ለከተማው ህዝብ አገልግሎት መስጠት አለመቻሉን የገለጹት ወጣቶች በ ከተማ ውስጥ የመሬት ወራ እየተፈጸመ ይገኛል ሲሉም ተደምጠዋል፣ ነው የተባለው። በአሁኑ ሰዓት የመቀለ ከተማ የከንቲባ አገልግሎት የማትሰጥ ሲሆን ሁለት ከንቲባ ተሹሙላት። በጸጥታ ኃይሉ ከንቲባ ቢሮ ተዘግቶ ህዝቡም አገልግሎት እያገኘ አይደለም፣ ነው የተባለው። በተለይም ኢኮኖሚያዊ ችግሮች አሉ ተብለው ተነስተዋል። የተባሉት መረጃዎች እንደሚያሳዩት ከሆነም በመንደራቸው የተመለሱት አጋዮች ጉዳይም እንዲስተካከልላቸው ጠይቋል። የፕሪቶሪያ ሰላም ስምነት እንደሚደግፉ አውስታውቋል የተባሉት የትላንትናው የአቶ ጌታቸው ረዳ ተወያዮች በዋስ የተፈጠረው መከፋፈል የከተማውን እንዲሁም የክልሉን ህዝብ ችግር ሀገር ውስጥ እንደከተተውም ጥያቄ ቀርቦላቸዋል ተብሏል። በርካታ ጥያቄዎች ከተነሱላቸው በኋላ አቶ ጌታቸው ረዳ ምላሽ ሰጡ ሲሆን ስለ ትግራይ የሚያስቡ ሁሉ የተፈናቃዮች ጉዳይ ማሰብ እንደሚገባ ጠቅሰው ህወሓት ከተለመደና ኋላ ቅርባሉ ሊወጣ ይገባል የሚል መልዕክት አስተላልፈዋል ሲሉ ተደምጠዋል። አቶ ጌታቸው ረዳ ህወሓት ጠላት ነው የሚለው አስተሳሰብ የተሳሳተ ነው፣ አሁን ላይ ህወሓት ጠላት አይደለም ሲሉ ተደምጠዋል። ችግር እየፈጠረ ያለው በህወሓት ውስጥ እኔ ያልኩት ብቻ ካልሆነ የሚለው አካል ብቻ እንደሆነ ገልጸው ዋና አጀንዳውም ስልጣንም መፈለግ ነው ብለዋል ተብሏል። የትግራይ ህዝብ ሰላሙ እንዲጠበቅ በመረጠው መንግስት መተራር አለበት ብለዋል የተባሉት አቶ ጌታቸው ረዳ ህወሓት ሚድን ዘንድ ድጋቢ ጉባኤ ማካሄድ አለበት ተብለዋል። አቶ ጌታቸው ረዳ ይበሉ እንጂ በነ ዶክተር ደብረጽዮን ቡድን በኩል ራሳቸው አቶ ጌታቸው ረዳን ጨምሮ ከዋት ያሰራብቷቸው ሲሆን ፕሬዚዳንታችን አይደሉም ተብለዋል። በትላንትና ሁለት የዋጽፍ ቤት ኃላፊ የሆኑት ሞንጆሪ ነው። ጌታቸው ረዳ የኛ ፕሬዚዳንት አይደለም አሁን ያለውም በኃይል ነው ኃይል የሚያገኘው ከፌዴራል መንግስቱ ባለመነሳቱ ነው ሲሉ መደመጣቸው ተሰምተዋል። በክልሉ ያለው የፖለቲካ ቀውስ በሰፊው የተንሰራፋ ሲሆን በ በአሁን ሰዓት ወደ ህዝብ ውይይት የወረዱ ሁለቱ ቡድኖችም ህዝቡን ወደ ራሳቸው ለመሳብ ጥረት እያደረጉ ይገኛሉ። የኬንያ መንግስት ከአብይ አህመድ ጋር በስምምነት በኦሮሞ ነጻነት ጦር ላይ በከፍተው ውጊያ ከፍተኛ የሰብዊ ጥሰት ፈጽሞ አልተባለም። የኬንያ የሰብዊ መብት ኮሚሽን በኢትዮጵያና በኬንያ ድንበር የኬንያ መንግስት የከፍተው ውጊያ በንጹሃን ላይ ከፍተኛ ጉዳት አስከትሏል ብሏል። በኦሮሞ ነጻነት ሰራዊት ላይ በተካሄደው ዘመቻ በርካታ የመብት ጥሰት መፈጸሙን የኬንያ ብሔራዊ ሰብአዊ መብቶች ኮሚሽን ከኤንችአር ነው የገለጸው። የኬንያ ፖሊስ ከታህሳስ ወር መጨረሻ አንስቶ በኦሮሞ ነጻነት ሰራዊት ላይ ኦፕሬሽን ኦንዳ ሻንግሌ በሚል የከፍተው ዘመቻ በቅርብ እየተከታተሉት ቆይቻለሁ ነው የሚለው ኮሚሽኑ። አብይ አህመድ የሀገሪቱ ፖለቲካ ችግሮች ለመፍታት ፍላጎትና አቅም አልባ በመሆኑ የሚቀሰቀሱ ውጊያዎችን ለመግታት በሚከፍተው ውጊያ የሀገር ውስጥ ኃይሉን ጨምሮ የውጭ ኃይሎችን በመጋበዝ የሚፈጽማቸው የሰብአዊ ጥሰቶች ተባባሪዎችንም ወንጀለኛ ከማስባል ሄዳ ነው አይደሉም በትግራይ ክልል በተቀሰቀሰው ጦርነት ስ ያስገባቸው የኤርትራ ኃይሎችን ጨምሮ በአካባቢ የሚንቀሳቀሱ ኃይሎች ሙሉ በሙሉ በወንጀል እኩል ተጠያቂ የሆኑበትን ያለፉት አመታት ጦርነት የሚታ ነው የሱዳን ኃይሎችን በአማራ ክልል መሬት ይዘው በዓለም አቀፍ ደረጃ ተከሳሹ ነው ቀርበዋል። ታዲያ ታዲያውን አብይ አህመድ የኦሮሞ ነጻነት ሰራዊትን ለማጥቃት ከኬንያ መንግስት ጋር ተባብሮ የከፈተው ጦርነት በኬንያ የሰብአዊ መብት ኮሚሽን በኩል በሰብአዊነት ላይ የተፈጸሙ ወንጀሎች ተፈጽሞበታል ተብሏል። በመርሳ ቤትና ኢሶሎ ካውንቲዎች ውስጥ ይህ ዘመቻ የተጀመረው የኦሮሞ ነጻነት ታጣቂዎችን ምሽግ ለማፍረስ በሚል መሆኑን ያወሳው ኮሚሽኑ ለደህንነት ስጋት የሆኑ ችግሮች ለመቅረፍ በመሞከርና የህዝቡን ደህንነት ማስከበር ጥሩ እርምጃ ነበረ ብለዋል። ይሁን እንጂ በዚህ ዘመቻ ወቅት የፖሊስ አካላት ግድያ፣ እገታ፣ የዘፈቀደ ስርና ሌሎችም የሰብአዊ መብት ጥሰቶች ፈጽሟል። ብሏል። ለምሳሌ የካቲት 17 ቀን ፖሊሶች በአንድ ባጃጅ ላይ በከፈቱት ተኩስ አሽከርካሪው ሲቆሰል ሌላ ተሳፋሪ ደግሞ ገድለውታል ብለዋል። ቢያንስ ሰባት ሰዎች በፖሊስ ታፍነው የት እንደገ እንደገቡ እንዳልታወቀ የገለጸው ኮሚሽኑ በርካታ ሰዎች ደግሞ ድብደባ ተፈጽሙባቸዋል ብሏል። በዚህ ዘመቻ አንድ ግለሰብ ከአምስት ዓመት ልጃቸው ጋር መታሰራቸውንና ከ150 በላይ ፍየሎቻቸውና ሞተር ሳይክሎቻቸው በፖሊሶች እንደተዘረፉባቸው ያስረዳው ኮሚሽኑ እነዚህ የተጠቀሱ የመብት ጥሰቶች በገለልተኛ አካል ምርመራ እንዲደረግባቸውና አጥፊዎቹ ተጠያቂ እንዲሆኑ ጥሪ አቅርበዋል። የኦሮሞ ነጻነት ጦር በእኔ ላይ ተከፈተ የተባለው ጦርነት የለም ያለ ሲሆን በዛ አካባቢ የማደርገው እንቅስቃሴም አልነበረም ሲል ውጊያው እየተካሄደ ያለው ከእኔ ብዛት ቦታ ውጭ ነው ማለቱም ይታወሳል። ሱዳን በተባበሩት አረብ ኤምሬት ላይ በዘር ማጥፋት ክስ መሰረተች። ኤምሬትስ ለፈጥኖ ራሽ ኃይሉ ድሮንና መሳሪያን በማቅረብ ጭፍጨፋ ፈጽሞብኛል ስትል ነው ክስ የቀረበባት በሱዳን በኩል። በሌላ በኩል አሜሪካ የሱዳን የትይዩ መንግስት ምስረታ አሳስቦኛል ብላለች። ሱዳን በተባበሩት አረብ ኤምሬቶች ላይ በዓለም አቀፉ የተመድ ፍርድ ቤት ክስ መስርታለች። ሱዳን ክሱን የመሰረተችም የተባበሩት አረብ ኤምሬቶች የሱዳን ፈጥኖ ራሽ ኃይልን ጦር መሳሪያ በማስታጠቅና በገንዘብ በመደገፍ ዓለም አቀፉን የዘር ማጥፋት ወንጀል ድንጋጌ ጥሳለች ማለት ነው። ሱዳን ፈጥኖራሽ ኃይልና አጋሮቹ በዳርፉር ግዛቶች በማሳሌት ጎሳ አባላት ላይ የዘር ማጥፋት የግድያና የአስገዶ መድፍር መድፈርና የግዳጅ ማፈናቀልን ጨምሮ በርካታ የመብት ጥሰቶች ፈጽመዋል ማለት በክሱ ላይ ጠቅሳለች። ኤምሬቶች ግን ፍርድ ቤቱ ክሱም ውድቅ እንዲያደርገው እንደምትጠይቅ ክሱም ተከትሎ በወጣችው መግለጫ ገልጻለች። ኤምሬት የሱዳን ወታደራዊ መንግስት ይህን ክስ የመሰረተው ከጦርነቱ ጋር በተያያዘ የሚፈጽማቸው ወንጀሎች አቅጣጫ ለማሳት ነው ስትል ነገር ግን ፈጥኖራሽ ኃይሉ በሌላ መንገድ ከዚህ በፊት እርዳታ የሚያገኘውና የመሳሪያ አቅርቦትም ያለው በኤምሬትስ መንግስትና በኤምሬት ውስጥ ባሉ ባለሀብቶች ነው። የአሜሪካ መንግስት ባለፈው ጊዜ በኤምሬቶች ላይ በሚኖሩና ኬንያ ውስጥ መሰረታቸውን ባደረጉ ሰባት ድርጅቶች ላይ የፈጥኖራሽ ኃይሉን በመርዳትና የዘር ማጥፋት በመፈጸም በሚል ማዕቀብ መጣሉም ይታወሳል። ይህ በእንዲህ እንዳለ የትዩ መንግስት መስረታዊ እየተሳለጠ ያለውም በዚች የፈጥኖ ራሽ ኃይሉን በምትደግፈው ኤምሬት እና ተባባሪዎች ነው ተብሏል። አሜሪካ ግን የሱዳን ፈጥኖራሽ ኃይልና አጋሮቹ ትዩ መንግስት ለማቋቋ የሚያደርጉት እንቅስቃሴ በጥልቅ አሳስቦኛል ያለችው የአሜሪካ መንግስት ውጭ ጉዳይ መስሪያ ቤት በዋጣው መግለጫ ትዩ መንግስት ማቋቋም በአገሪቱ አለመረጋጋትን የሚያሰፍንና ና የአገሪቱ እንድትከፋፈል የሚያደርግ ነው በማለት አስጠንቅቋል። የሱዳን ፈጥኖ ድራሽ ኃይልና አጋሮቹ በቅርቡ ናይሮቢ ላይ ፈጥኖ ድራሽ ኃይሉም በሚቆጣጠራቸው አካባቢዎች ለአገሪቱ አዲስ የሽግግር መንግስት መፈራረማቸው ይታወሳል። ፈጥኖ ድራሽ ኃይሉና አጋሮቹ ያጸደቁት ቻርተር መንግስትና ሃይማኖት መለያየት እንዳለባቸው ይደነግጋል። ታዲያ ፈጥኖ ድራሽ ኃይሉ ቡድኑ በተለይም ኢትዮጵያ፣ ኬንያ ሱዳንና ደቡብ ሱዳን ለትዩዩ መንግስት እውቅና ሊሰጡ ይችላሉ ብሎ የሚጠብቅ ሲሆን ኤርትራ ግብፅና ኢራን ደግሞ ጠንካራ ተቃዋሚዎች ይሆናሉ ተብሎ ይጠበቃል የተወዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች የዕለቱ መረጃዎች እነዚህ ነበሩ መልካም ጊዜ ይመኛለሁ